ኢትዮጵያ በቴክኖሎጂ ዘርፍ ያስመዘገበችው ስኬት ነገን እየሰራች መሆኑን ያሳያል። የዲጂታል ኢትዮጵያ 2025 ስትራቴጂ በ2020 ሲወጣ፣ ስትራቴጂው እንደ ግብርና፣ ማኑፋክቸሪንግ፣ የአይቲ አገልግሎትና እንደ ቱሪዝም ያሉ ቁልፍ ዘርፎች ዲጂታል በማድረግ በእውቀት ላይ የተመሰረተ ኢኮኖሚን ማፍራት ያለመ ነበር። ይህ ቅድም ዛሬ ላይ ተሳክቶ ኢትዮጵያ ቴክኖሎጂ ላይ የሚሰራ ከአፍሪካ ግዙፍ የሆነ ኢንስቲትዩት በማቋቋም በሁሉም ዘርፎች በኢትዮጵያውያን ወጣቶች የሚሰሩ የቴክኖሎጂ ውጤቶችን ለተቋማት፣ ለድርጅቶች በአጠቃላይም ለሀገሪቱ እያበረከተ ይገኛል። ይህ ስትራቴጂ የሀገሪቱን ተቋማት ከማጠናከር አልፎ አፍሪካን በቴክኖሎጂ ለማገናኘትና በጋራ ለመስራት የአፍሪካ አርቲፊሻል ኢንተልጀንስ ልህቀት ማዕከልም ኢትዮጵያ መሆን ችሏል። በፋይናንስና አገልግሎት ዘርፍም ብዙ ለውጦች በመሰራታቸው እንደ ቴሌብርና ሞባይል ባንኪንግ በሀገሪቱ ማሳደግ ተችሏል። እንዲሁም የፋይዳ ዲጂታል መታወቂያ ስርዓትን መተግበር መቻላችን ሌላ ከፍታችንን ያሳያል። ወጣቱ የኤአይ ዘርፍ ሌሎች ቴክኖሎጂ ላይ እውቀት በማግኘት ዓለም አቀፍ ስራዎች ላይም ጭምር የመሳተፍ እድል እንዲያገኝ ለማድረግ የፋይቭ ሚሊዮን ኮደርስ ኢንዲቬቲቭ ላይ እውቀት እንዲያገኝ እድል ተመቻችቷል። ይህ በቴክኖሎጂ ዘርፍ ነገን እየሰራን መሆኑን ያረጋግጣል።